ሰላም ጤና ይስጥልን ውድ የሚዲያችን ቤተሰቦች እንደምን ከርማችኋል? ሰበር የሆነ መረጃ ይዘን ቀርበናል። ወደ ሀገር ውስጥ እንዳይገቡ ተከልክለው የነበሩ ሶስቱ ብፁዓን አባቶቻችን በዛሬ ሁለት ግንቦት 7 2017 ዓ ም ወደ ሀገራቸው ገብተዋል። ይህም ለቅዱስ ሲኖዶስ ስብሰባ እንደሆነ መረጃዎች ያሳያሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አበው ሊቃነ ጳጳሳት ስለ ቤተ ክርስቲያን ዶግማ፣ ቀኖና፣ ትውፊትና እንዲሁም ደግሞ አስተዳደር የሚመክሩበት በመንፈስ ቅዱስ የሚቃኝ ጉባኤ እንደሆነና ይህም የቅዱስ ሲኖዶስ ጉባኤ ማለት ፓትርያርክ፣ ሊቃነ ጳጳሳት፣ ጳጳሳት፣ ኤጲስቆጶሳት የሚያደርጉት አብይ ጉባኤ እንደሆነ በሕገ ቤተ ክርስቲያን አንቀጽ ሁለት ተገልጾ እናያለን። የቅዱስ ሲኖዶስን ስርዓት አጀማመር ጌታ ከሐዋርያት ጋር ያደረጋቸው ስብሰባዎች መነሻ አድርገው ያመጣሉ። ቅዱሳን ሐዋርያት በመጽሐፍ ቅዱስ ተመዝግበው የሚገኙ ሶስት ጉባኤያትን አድርገዋል። ይህም የመጀመሪያው በይሁዳ ምትክ ከአንድ አባት መርጠው ሐዋርያ ለመሾም ያደረጉት ጉባኤ፣ ሁለተኛው ሰባቱ ዲያቆናት ለመሾም ያደረጉት ጉባኤ ወይም ሲኖዶስ፣ የመጨረሻው ከአሕዛብና ከአይሁድ ወደ ክርስትና በመጡ መካከል የተፈጠረውን ችግር ለመፍታት የተደረገ ጉባኤ ነው። በጉባኤ ኬልቄዶ ምክንያት የሃይማኖት መከፋፈል ከመጀመሩ በፊት የአካባቢው ሲኖዶሶች እምብዛም የተለመዱ አልነበረም። ዛሬም በሁሉም አብያተ ክርስቲያናት ዘንድ ተቀባይነት ያላቸው ሶስት ጉባኤያት ብቸኞቹ ዓለም አቀፍ ጉባኤት ናቸው። እነርሱም በኒቄያ 325 ዓ.ም ምህረት፣ በቆስጥንጥንያ 381 ዓ.ም ምህረት፣ እንዲሁም በኤፌሶን 431 ዓ.ም ምህረት የተካሄዱ ናቸው። ከዚህ በኋላ ግን ሁሉም ማብያተ ክርስቲያናት በየራሳቸው መንበር የአካባቢ ሲኖዶስ ማድረግ ቀጥለዋል። እነሆ የእኛን ቤተ ክርስቲያን በራሷ ሲኖዶስ መንበራት ከጀመረች ከግማሽ ምዕት ዓመት በላይ ሁኗታል። በውጭ ሀገረ ስብከት እንግዲህ ተመድበው ሐዋርያ አገልግሎታቸውን በመፈጸም ላይ የሚገኙ ብፁ አቡነ ጴጥሮስ ዶክተር፣ የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክ አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ ዶክተር፣ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልአተ ጉባኤን እንዲሳተፉ ቅድስት ቤተክርስቲያን በቅዱስ ሲኖዶስ በኩል ጥያቄ ማቅረቧ የሚታወስ ነው። መንግስትም ሀገራዊ ተቋማትን ለማጠንከር ያለውን ቁርጠኝነት የጸና መሆኑን በገለጸበት መግለጫው እንደተመለከት ነው የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያናችን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል። በመሆኑም መንግስት ቅድስት ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችን እናቀርባለን። ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን የሚጠቅሙ ጉዳዮች ላይ ግንኙነት በማጠናከር በጋራ ለመስዛት ዝግጁ መሆናችንን እንገልጻለን ሲል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቋሚ ሲኖዶስ ገልጿል። በዚህም በዛሬ ሁለት ግንቦት 7 2017 ዓ ም እነዚህ ብፁዓን አባቶች ወደ ሀገራቸው በሰላም ገብተዋል። የብፁዕነታቸው የብፁዓን አበው ሊቃነ ጳጳሳት በረከት ከሁላችን ጋር ይሁን። ይህንን ሚዲያ ሰብስክራይብ በማድረግ አብራችሁን እንድትዘልቁ ጥሪያችን እናቀርባለን። ሰላም እግዚአብሔር ከሁላችን ጋር ይሁን።